እንደዚህ አይነት ነገር የምታደርጉ ሴቶች ጥንቃቄ አድርጉ። ወላሂ እስር ቤት ያስገባቸዋል። ትታሰራላችሁ፣ በዚህ ነገር ምክንያት ማለት ነው። በገዛ ጓደኛ የማውቃት ልጅ ለሶስት ወር የታሰረችበትን ምክንያት ነግራችኋለሁ። ለእናንተ ቀላል መስሎ ሊታያችሁ ይችላል። አንድ ነገር ልንገራችሁ፣ እንደውም ደግሞ ጥያቄ ነው ማለት ነውና የመዳምን ልጅና የመዳምን ባል እንደውም ደግሞ መዳሞቻችሁን ቀርጣችሁ ስልካችሁ ላይ የምታስቀምጡ ሴቶች ማለት ነው፣ ምን አስባችሁ ነው በዚህ ልክ? ራሳችሁን ለምን ታራክሳላችሁ? እኛ እኮ ከሀገራችን ተሰደን የወጣ ነው ሰርተን ለመለወጥ ብር ለማግኘት እንጂ እኮ የእነሱን ፎቶ ስልካችን ለማስቀመጥ አይደለም። እኔ በሕይወቴ አንድ ቀን አድርጌው አላቅም። እንዲሁም እጃዛ ቤት ሄጄ ሴቷ ራሷ ቀርጻ የልጆቿን እንዲሆን አፍቆሻል ይፈልጉሻል፣ ይ ተመልከች እያለች ቪዲዮ ቀርጻ ስትልክልኝ ራሱ በጣም ነበር የሚገርመኝ። እኔ ከኔ በኩል ድሌ ተረገው ነበር። ለምን የሆነ ቀን የሆነ ብንጣላ በዚህ ነገር እንደምታጠቃኝ ስለማቅ ማለት ነው። ገብቷቸዋል ነገሩን ወደ እኔ ስለምትገለብጠው። እኔ ግን ዋትሳፕ ላይ የላከችበትን እንደ ማስረጃ ማውጣት እችላለሁ። ግን በጣም ነው የሚያሳፍረው። ማን ነው ዛሬ የሰማሁትን ጉድና ከዚህ በፊት ደግሞ ጓደኛዬ ላይ የደረሰውን ነገር ልነግራችኋለሁ። ቪዲዮን ላይክ፣ ሼር አድርጉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ግርሳ ነገሮቼም ሰላም ብያለሁ። ሀባይቢ እንዴት ናቸው? ሰላም ናቸሁ? ኒጋሁሉ ሰላም ነው። አላ ስብን ታላ ከእንደዚህ አይነት ፈተና ከእንደዚህ አይነት አደጋ አላ ይጠብቅን። ወጥቶ ከመቅረትም አላ ይጠብቅን። በሰላም ያወጣን አላ በሰላም ለሀገራችን ያብቃን እያልኩኝ እንደተለመደው በአዲስ ስዲዮ መጥቻለሁ። ማለት መግቢያ ላይ እንደነገርኳችሁ የመዳምን ልጅ እንዲሁም የመዳምን ክፍል እኔ መጥበቅ ላይ እኔ አስፈቅጃት ነው ቪዲዮ የምቀርጸው። እኔ ብዙ ጊዜ መዳምሽ ታቃላችሁ። ለእኔ አዝናችሁ አስባችሁ የኔ መልካም እህቶች ማለት ነው፣ ብዙ ጊዜ ኮመንት ላይ ትጽፉልኛላችሁ ሽታ ምን አስበሽ ነው? መዳምሽ እንደዚህ እንደምታረጊ ታውቃለች? መጥበኳን እንደምትቀርጪ ታውቃላችሁ? በኋላ ላይ አደጋ ይመጣብሻል ብላችሁ ብዙዎቻችሁ ለኔ የምትጨነቋላችሁ እና አመሰግናለሁ። ታውቃለች፣ ዩቱብ እንዳለኝ ባታውቅም ቲክቶክ እንዳለኝ ታውቃለች። ቲክቶክ ላይ መጥበቅ ውስጥ ቁጭ ብዬ ቪዲዮ ስሰራ ታይኛለች ማለት ነው። ምንድን ነው የምትናገሩ ምናምን ትለኛለች። የራሳችን ቋቋ ነው እና ስለ እናንተ አይደለም እላታለሁ። ማነው አሳልፈዋለሁ እና ታውቃለች ቪዲዮ እንደምቀርጽ። ግራሱ አራሱ ውስጥ ገባ እንዳልገባብሽ ተጠንቅቅ ትለኛለች ማለት ነው። ታውቃለች እና እሱንም አስፈቅጃት ነው ገብቷችኋል። እናንተ ግን የመዳሞቻችሁን ልጆች በተለይ ደግሞ የድፍረታችሁ ድፍረት የመዳምን ባል ፎቶ ቀርጻችሁ የዋሳፕ ፕሮፋይል የምታረጉ እንዲሁም ደግሞ ስልካችሁ ላይ የምታስቀምጡ ሴቶች ምን አስባችሁ ነው? አረቦቹ እኮ በጣም ቅናታሞች ናቸው። በጣም ነው የሚቀኑት፣ በጣም በጣም ከሚባለው በላይ እኛን ደግሞ በጣም ነው በእኛ በጣም ነው የሚቀኑት። እና ራሳችሁን አደጋ ውስጥ ነው የምትከቱት ማለት ነው። እናንተ እንደ ቀላል አድርጋችሁ ያያችሁት ነገር እስር ቤት ያስገባችኋል። ወላሂ ጓደኛዬ ላይ የደረሰ አላህ ምስክሬ ነው። በዚህ ነገር ላይ አልዋሽ። በገዛ ጓደኛዬ ላይ የደረሰ ነገር ለሶስት ወር ታስራ ወጥታለች። እሱንም ደግሞ ካፊሉ ለምን ሆነ ያወጣት እሱንም ደግሞ ምን እንዳደረገች እነግራችኋለሁ። በመጀመሪያ ግን እባካችሁ ሴቶች የመዳሞቻችሁን ልጆች መዳሞቻችሁን የመዳምን ባል አንስታችሁ ስልካችሁ ላይ የምታስቀምጡ ሴቶች ጥንቃቄ አድርጉ ማለት ነው። ራሳችሁን አታዋርዱ፣ አትርከሱ። እኛ ኮ ከነሱ ምንም ሚለን ነገር የለም። እነሱን ቀርፀን ስልካችን ላይ ልናስቀምጥ ምን ለምን ያስፈልጉናል እነሱ እኛ እኮ ቤታቸው ርዝቃችን ለመፈለግ እንጂ የመጣ ነው። የነሱን ፎቶ አንስተን ስልካችን ላይ ለማስቀመጥ አይደለም። እኔ በጣም ነው የምጠላው። እንኳን የእነሱን ፎቶ ልጆቹ ራሱ አንዳንድ ጊዜ ከኔ ጋር መጥቶ ፎቶ አንሽኝ፣ ለትዝታ ይሆናል ምናምን ስሉኝ አልፈልግም ነው ምላቸው። ራሳቸው ፈልገው ማለት ነው አንዳንድ ጊዜ ደግሞ ሴቷ ውጭ ወተን ምናምን ስንጫወት፣ አዲቃ ምናምን እዛ ልጆቹን ይዤ ስሄድ ማለት ነው ፎቶ ቀርጸሽ ላክልኝ ትለኛለች። ቃርጬ ሊኬ ራሱ ስልኬ ላይ ከረሳሁት የሆነ ቀን ስፈትሽ ካገኘት በጣም ነው የምደነግጠው። ወደ አሁኑ ድሌት ትማረገው አልወድም። መዳሜን የራሱ አፈልጋ ራሱ ቀርጻ እኔ ጃዛ ሲሄድ ወላይ ልጁ ማለት ነው። በጣም የሚወዱኝ ልጆች ነበሩ ከዚህ በፊት እዚሁ ጀማ ላይ ነው። የወንድማ ቤት እየሰራው ሁለት ልጆች አሳድግ ያለሁ እዛ ቤት እያለሁ ሁለት ልጅ ወልዳ ማለት ነው ከዛ ቤት ሲሄድ እኔን ሲፈልጉ ስሜን ሲጠሩ መጥበክ ላይ ምናምን ሲፈልጉኝ ቪዲዮ እየቀረጸች እኔ ቤት ሆኜት ይልክልኝ ነበረ። በጣም ነበረ የምታምነኝ በጣም ማለት ነው ከሚባለው በር አሁኑም፣ ይህ ጀማ በጣም ነው የሚያምኑኝ በጣም ነው የሚወዱኝ በምንም ነገር አልሐምዱሊላህ። እስካሁን ወላሂ ተጣልተን አናውቅም። በጣም ነው እኔ ከወንድማ ቤት ከወንድማ ምስ ተጣለች ስወጣ መልካም ስለሆንኩኝ ስለሚወዱኝ ወዳሁኑ ይሄትዮ የፈለገችኝ አሁን የምሰራበት ቤት ማለት ነው። ገብቶችኋል እና አረቦች በጣም አንዴ ካመኗችሁ፣ እናንተ ካታመናችሁን አንዴ እምነታችሁን ከሰጧቸው እነሱም ደግሞ እናንተን አንዴ ካመኗችሁ ምንም አይጠረጥሯችሁም በምንም ነገር ማለት ነው። ሌሎች ሰዎች ራሱ መጥፎ ናቸው ተብሎ እንኳ ስለ እናንተ ቢነገራቸው ራሱ አያምኑም። ያንም ሰው ውሸታም ነው የሚሉት ለምን? እናንተን ስለሚያምኗችሁ። አረብ ደግሞ አንዴ ከጠረጠረም ጠረጠረ ነው በቃ። እድሜ ልኮ አይለቃችሁም ሁሌም እንደጠረጠራችሁ ነው የሚኖረው። አንዳንዱ ደግሞ አንዴ ከወደዷችሁ ምንም መጥፎ ነገር እስካላገኙባችሁ ድረስ እየወደዷቸው ነው የሚቀጥሉት ማለት ነው። መውደድ ማለት ሰራተኛ አይወድም ግን አለ በቃ ያምኗችኋል። ሲያምኗችሁ ልጆቻችሁን መሱልያ ይሰጧችኋል፣ የቤቱን መሱልያ ይሰጧችኋል። ውጭ ላይ አሁን ሴቱን ትታ ስትሳፈር ልጆቹን አማና ብላኝ ነው የምትሄደው። እኔን እንደናት ሌሎቹን ሰራተኞች እንደኔ ያታምናቸው ልጆቼን ጠብቅልኝ እያለች አስሬ እየደወለች እኔን ነው የምጠይቀው። ማለት ምግብ በልተዋል ምግባቸውን እያለች ማለት ነው። እና እህቶቼ ተጠንቀቁ። እና መግቢያ ላይ ያያችኋት ልጅ ራሷ በሰረችው ሴተት ጓደኛዋ ባደረገችው ነገር እሷን ነው ተጠያቂ ያደረጓት። ገብቷቸዋል። የድፍረቷ ድፍረት ጓደኛዋ ማለት ነው። አንድ ጀማ ነው የሚሰሩት። የድፍረቷ ድፍረት የመዳሟን ባል አንስታ ፎቶ አንስታ ለዋስፕ ፕሮፋይል ያደርገዋለች ማለት ነው። የድፍረታቸው ድፍረት! እኔ እኮ የሚገርመኝ ነገር ምን ሆኗችሁ ነው? ቆይ ፕሮፋይል የምታደረጉት ነገር አታችሁ ነው? የመዳማችሁን። እኔ እኮ የእኛ ሰው እኮ አይፈር። ቢስሚላህ ራህማን ራሂም አንድ ነገር ልንገራችሁ። የእኛ ሰው ማለት ነው የድፍረቱ ድፍረት፣ የሀገሩ ዜጋ ደፍሮ የማደርገውን ወንጀል ደፍሮ ያደርጋል። እኔ በጣም በጣም ከም ግራ ከሚገባኝ ነገር ይሄ ነው እና ጥንቃቄ አድርጉ፣ ህይወታችን አደጋ ላይ አትጣሉ። እና ጓደኛ ሄዳ የደረሰው ነገር ልንገራችሁ እና ወላሂ ላዚም በጣም ነው የምወዳት፣ በጣም እኔ የምወዳት ጓደኛ ነው ያለችኝ፣ አላሂ ጠብቃትና፣ እሷ ሳታቅ ይህንን መጥፎ መሆኑን እንደሚጠላ ወይም ደግሞ አረቦች እንደሚከለክሉና ችግር ውስጥ እንደሚከታት ሳታቅ ትምህርት ቤት ነበረ ቀን ስራ የምትሰራው ገብቷቸዋል። ትምህርት ቤት ነው የምትሰራው። ትምህርት ቤት ታጸዳለች፣ ከዛ ቤት ትመጣለች። በቃ በየጊዜው እየሄደች የመድረሳ ስራ ነበረ የምትሰራው ማለት ነው። እና ከዛ ትምህርት ቤት ሄዳ እየሰራች ደስ ያሏትን ልጆች ሁሌም ይመጧሉ፣ ያቁፋታል ምናምን። ያኔ ጸባያቸው በጣም መልካም ናቸው። በቃ እንትን የተረፋቸውን ምግብ ምናምን፣ በቃ የማይፈልጉትን ነገር ሀላዋ ምናምን፣ አሲር ምናምን እንትን ሲሉ ይሰጧታል ማለት ነውና በጣም ስለምትወዳቸው ፎቶቸውን ስልኳ ላይ ለመያዝ ፈልጋ እንደ እንትን ማለት ነው እንደ ትዝታ ይሆነኛል ብላ፣ እሷ በጥሩ ልብነት ማለት ነው ወገቶቿን ከዛ ፎቶ አንስታ ስልኳ ላይ አለ። እነዛን ልጆች ፎቶ አንስታቸዋለች ማለት ነው። የሆነ ቀን ስታነሳቸው ያየ ሰው በካሜራ ታይታ፣ ፎቶ ስልክ መፈተሽ ተጀመረ ማለት ነው። ከዛ ስልኳ ሲፈተሽ የልጆቹ ፎቶ አለ። የትምህርት ቤት የሚማሩት ልጆች ፎቶ ስልኳ ላይ አለ ማለት ነው። ከዛ የልጆቹ መዳም ወይም ደግሞ የልጆቹ እናት ከሰሰቻት ማለት ነው። አስቡት እንግዲህ እሷ ሳታቅ ባደረገችው ነገር። እሷ ስለዚህ ነገር በደንብ እንትን እንደመጣች መዳም ቤት ብዙም ስራ አልሰራችም፣ እንዲሁ መድረሳ፣ እንዲሁም የመድረሳ ስራ ነበረ የምትሰራው። እቃማ አላት እና ከዛ እሷ ሳታቅ ፎቶ ቀርጻ ስልኳ ላይ አስቀምጣለች። መጨረሻ ላይ ግን ምንድን ነው የሆነው? ስልኳ ሲፈተሽ ቪዲዮ ፎቶ ተገኘ። ሶስት ወር እስር ቤት ገብታ ነው የቆየችው ማለት ነው። ለሶስት ወር ታስራ እቃማ ስለነበራትና አላህ ደግሞ ቀለል ሲያደርግላት ከፊሏ እንዲሁም ደግሞ የሚያውቋት ሰዎች ተባብረው ከዛ ከእስር ቤት አላህ ቀለል አድርጎላት ወጣች ማለት ነው። በንጹህ ልብ ይሄንን ነገር ስላደረገች ወይም ሌላ ነገር መጥፎ ነገር አስባ ስላልነበረ አላህ ነጃ ሲያወጣትና ለሶስት ወር ታስራ ከዛ ወጣች ማለት ነው። አስቡት እንግዲህ። እናንተ ደግሞ የድፍ እሷ መድረሳ ላይ ሆና ነው ይሄንን ቪዲዮ የቀረጸችው። እናንተ ደግሞ የመዳምን ባል የድፍረታችሁ፣ ድፍረት የመዳሞቻችሁን ባል ምን አስባችሁ ጭንቅላታችሁ ምን እንደሆነ ባላቅም? የመዳሟን ባል ቀርጻ እሱ ደግሞ አልበቃ ብሏት ፎቶውን ስልኳ ላይ ያያዘችው ነገር አልበቃ ብሏት፣ ምንድን ነው ያደረገችው? የመዳሟን ባል የዋትሳፕ ፕሮፋይሉ አድርገዋለች ማለት ነው። ይህንን ደግሞ መዳም ስታይ ምን ብታረግ ጥሩ ነው? እኔ ገጠል ታስገባት ነው ምለው ነገሮች